አዲሱን ቤት ላሳያችሁ ሁላችሁ ስጠብቁት የነበረ ስለሆነ ቲክቶክ ላይ ሰርችላችሁ ቤቱን ደግሞ ዩቲዩብ ላይ ሰራላችኋለሁ ስላልኩ አንድ ባንድ አሳያችኋለሁ ቀጥታ የምናገኘው በር እዚህ ጋር ቀጥታ ወደ ሳሎኑ ነው የምናገኘው ሳሎኑ በዚህ መልኩ አግኝቼዋለሁ ሶፋ እዚህ ጋር እናገኛለን ቀጥታ ወደ ሳሎኑ እንደገባችሁ እዚህ ጋ አሪፍ ሶፋ አለች አዲስ ነው እራሳችንን የከፈትነው እዚህ ጋር ጠረጴዛ እናገኛለን ሳሎኑ በጣም ሰፊ ነው። ኮርኒሱ ላይ በጣም ትልቅ ኮርኒስ ነው። በጣም ብርሃን ይገባል ከቤቱ። እዚህ ጋር ደግሞ የቲቪ ስታንድ እና ከቲቪ ጋር ቲቪውን ኦልሬዲ የራሴ ያመጣሁት የራሴ ነበረኝ፣ ስቶር እያረኩ ነበረ፣ ግን እነሱም ሌላ ቲቪ አምጥተውልኛል። እሱንም ወይ መኝታ ቤት አስገባላችኋለሁ። ወደዚህ ስትመጡ መስኮት እናገኛለን። አሪፍ ከተማ ነው፣ እይታው ቪው ያበደ ነው። እሱን አሳያችኋለሁ። ከሳሎኑ እንደወጣን ቀጥታ የምናገኘው መኝታ ቤት ነው። ይሄንን ከዚህ ቤት የወደድኩት ይሄኛው በር ስታይሉ ዲዛይኑ፣ ይሄ የድሮ ቤት ስታይል ስለሆነ በጣም ነው የወደድኩት ቤቱ ማለት ነው። እዚህ ጋር አሁን ማሞቂያ አለ። ማሞቂያውን ራሱ ዲዛይን አድርገውታል በዚህ መልኩ። ለቤቱ ውበት ይሰጠዋል። ያኛው ብረቱ ከሚታይ ይሄኛው ደግሞ ለየት ያለ ውበት ይሰጠዋል። ኮርኒሱም በጣም ወድጀዋለሁ፣ ከላይ ትልቀቱ ያ ኑ ደግሞ ለመኝታ ቤት እንግባና ላሳያችሁ ይሄኛውን። ቀጥታ እንደዚህ ነው የምከፍቱት። እስከፈለጋችሁት ገብታችሁ መክፈት ትችላላችሁ። ሙሉን መክፈት ይችላላችሁ። እስከዚህም ድረስ መከፈት ይችላል። ከዛ ወደ መኝታ ቤቱ ትገባላችሁ ማለት ነው። መኝታ ቤቱን በጣም ብርሃን አለው። አራት መስኮት ነው ያለው፣ ከላይ ሁለት ከታች እዚህ ጋር ሁለት አልጋው በዚህ መልኩ። ለጊዜው የወንደላጤ አልጋ ነው፣ ትንሽ ነው። ግን ትልቅ አልጋ ማምጣት እንችላለን። ሌላ ቦታ ያስቀመጥኩት አልጋ አለ። በየቦታው ዕቃ እያስቀመጥኩ ነበር። አልጋውን ይሄን አግኝቻለሁ። እዚህ ጋር የቲቪ የአልጋ ኮሜዲ ነው እናገኛለን እዚጋ ጋር ቁም ሳጥን አለ። ይሄንን ግን አልጋውን እንዳልኳቸው ወይ ትልቁን አልጋ ሳመጣው ቁም ሳጥኑን እዚህ ጋር አድርጌ ዲዛይኑን እቀያይረዋለሁ ማለት ነው። ሌላ ደግሞ እዛ ጋር አሪፍ እይታ ስላለኝ ስፔስ ስላለኝ እዚህ ጋር ደግሞ የጠረጴዛ ወይ የስቱዲዮ ምናምን። እዚህ ጋር ሶኬቶች እንደምታዩት ብዙ አለ፣ ለቢሮ መሆን ይችላል። እዚህ ጋር ከመኝታ ቤታችሁ ቀጥታ አሪፍ እይታ እናገኛለን። እይታውን ደግሞ ላሳያችሁ እስኪ። በጣም የተመቸኝ ዋና ከተማ ላይ ነው። ሁሉም ባንክም፣ ሱፐርማርኬትም፣ ሁሉም ነገር እዚህ እናገኛለን ከተማ ነው። በቃ ሙሉ ከተማ ወደዚህም ብትሄዱ እንዳለ ለህፃናቶች ሁሉም ነገር አጠገባችን ነው ያለው። ያን ነው ድጅ ቪውም ማለት ነው። ሶ ከዚህ ደግሞ እንውጣና ወደ ልጆቹን ክፍል ወደ ፍሎር እና ወደ ኪችን እንሄዳለን ማለት ነው። ይሄኛው ስለሚይዘው ትንሽ በሩ በደምብ መክፈት አይጠበቅብንም። ሶ ዋናው በሩ መግቢያ ይሄ ነው። ቀጥታ እዚህ ጋር ፍሎር እናገኛለን። ቲቪ አልኳችሁ ይሄውና። ገና አልተከፈተም። ይሄ ፍሎሩን በጣም ትልቅ ፍሎር ነው ያለው እዚህ ጋ ለልጆቹ ለመሯሮጫ ራሱ በጣም በቂ ስፔስ አላቸው። እዚህ ጋ ደግሞ ስትመጡ ኪችን እናገኛለን። ወደ ኪችኑ ስትገቡ ኪችኑም እራሱ የቻለ ትልቅ ስፔስ አለው ከበረንዳ ጋር በጣም ያምራል። አዲስ ነው ሁሉ ነገር። አንድ ሳምንት ጠብቀኝ ብለው ነው እንዳለ ጨራር ሰው የጠበቁኝ። እንደዚህ በዚህ አጋጣሚ የጀርመንን መንግስት ማመስገን እፈልጋለሁ ይሄን የመሰለ ቤት ሰጥተውኛል። ፍሪጁም አዲስ ነው ሁሉ ነገር አዲስ ነው ማለት ነው። እኔ ነው የገባሁት። የኪችኑ ይሄን ይመስላል። ወደዚህ ጋር ደግሞ የኪችን ስቶር እናገኛለን። እዚህ ጋ እቃዎች ምናምን ለማስቀመጫ ስቶር አለ። የተወሰነች ክፍል በዚህ መልኩ እናገኛለን። እዚህ ጋ ደግሞ ስትሄዱ በጣም የወደድኩት ከዚህ ቤትም በረንዳውን በረንዳውን በጣም ወድችዋለሁ። አየር መቀበል ከፈለጋችሁ ወደዚህ ወታችሁ መቀበል ትችላላችሁ። ያው አርቴፊሻል ሳር አለ። እዚህ ጋር ወንበር አድርጋችሁ ምናምን ቁጭላችሁ ቡናችሁን መጠጣት ትችላላችሁ። ስፔሱ እንደምታዩት በጣም ትልቅ ስፔስ ነው። ያው እዚህ ጋር አሪፍ ስፔስ አለን ለልጆቹም ለመጫወት ይመቻል። ሁሉ ነገር የተጋረደ ነው፣ ከላይ ከላይ የተሸፈነ ስለሆነ ይህንንም ቀለም ተቀብቶ ምናምን አሪፍ አድርጋችሁ ማሳመር ትችላላችሁ። እዚህ ጋር ያው የሳር ምናምን የአለርጊ ነው ምናምን የሚባለው እሱ በቀለም መልቀቅ ይችላል ወደጀዋሉ ይህንንም እስኪ እንዴት አያችሁት? ኮሜንት ላይ ያስቀመጣችሁልኝ በረንዳውን ከኪችን ጋር ይሄን ይመስላል። ቀጣይ ወደ ልጆቹ ክፍል ደግሞ ወስዳችሁን አሳያችኋለሁ። እዚህ ጋር የምግብ መብያ አለ። አሁን ድጋሚ ወደዚህ ስንሄድ ድጋሚ ሁለት በር እናገኛለን። እዚህ ጋ አንደኛው ሽንት ቤት ነው። እዚህ ጋ እንደምታዩት ሽንት ቤቱ በዚህ መልኩ ይገኛል ማለት ነው። እዚህ ጋ ደግሞ ሌላ ስቶር እናገኛለን። ስቶሩ መብራት የለውም ካልታያችሁ ስቶሩ ይሄን ይመስላል። እቃ ምናምን ካርቶን የምትፈልጉትን እቃ እዚህ ማስቀመጥ ትችላላችሁ። ሻንጣችንም ምናምን አሪፍ ነው፣ ወድጀዋለው። በጣም ሲበዛ ትልቅ ነው ቤቱ። እዚህ ጋር ደግሞ የልጆቹ ክፍል ነው። የፊሎ አልጋ እዚህ ጋር አለ፣ የአዳም አልጋ አለ። ጠረጴዛ አላቸው የሚያጠኑበት የሚጽፉበት ምናምን፣ ምንጣፍ ተዘጋጅቶላቸዋል። ሌላ ምንጣፍ እዚህ ጋር ወይገዛላቸውእና አረግላቸዋለሁ እንዲጫወቱ። እዚህ ጋር ደግሞ ስመጡ እና ወደዚህ የልጆቹ መጫወቻ ስቶር ማድረጊያቸው አለ። እዚ ጋ ሁሉም እንዳለ እቃቸውን ሲጫወቱ ሲጨርሱ ሰብስበው እዚህ ቁጭ ያደርጋሉ። ለሁለት ቁም ሳጥን አላቸው እዚህ ጋ በቂያቸው ነው። አሪፍ ብርሃን እናገኛለን ከዚህ። ሌላው ደግሞ የመጨረሻው እዚህ ስትገቡ የምናገኘው ሻወር ቤት ነው። ሻወር ቤቱም በጣም ወድጄዋለሁ። የገንዳ ሻወር ቤት ነው። ልጆቹ መንቦጫረቅ መዋኘት ስለሚፈልጉ አሪፍ ነው ገንዳ መኖሩ ማለት ነው። በዛ ላይ ትልቅ ነው። እዚህ ጋ ሁለት የእጅ መታጠቢያ አለ መብራቱን ላብረውና እዚህ ጋር ሁለት የእጅ መታጠቢያ እናገኛለን። አዳምም ፊለውም መተው እዚጋ መታጠብ ይችላሉ። እዚህ ጋር አሪፍ ኮመዲ ነው አለ። ብቻ ሁሉ ነገር የተሟላ ነው ማለት ነው። ገንዳው ይሄን ይመስላል። እዛ ጋር ደግሞ ስትመጡ የወሽንግ ማሽን እዚ ጋር ማስቀመጥ እንችላለን። የወሽንግ ማሽን የተዘጋጀ ቦታ ነው። እሱም በዚህ ሳምንት ይመጣል ተብሏል። እዚህ ጋም የልብስ ማስቀመጫ ፎጣ ምናምን ማስቀመጥ ትችላላችሁ። የቆሻሻ ደግሞ ልብስ ማጠራቀሚያ እዚህ ጋ ባስኬት አለን። እንዴት አያችሁት ቤቱን? ከወደዳችሁት ኮሜንት ላይ ያስቀምጡልኝ። ከዚህ ሁሉ ካሳዩዋችሁ የትኛው ተመቻችሁ? ከአጠቃላይ ከአስር እስከ አስር እኔ አስር ከአስር ሰጥቼዋለሁ። ቤቱ በጣም በጣም ምርጥ ቤት ነው። እግዚአብሔርን አመሰግናለሁ ይሄን የመሰለ ቤት ስላገኘው። ያ አንዳንዴ ውስጣችሁ ጥሩ ከሆነ ለሰው መጥፎ የማታስቡ ከሆነ በእንደዚህ ትባረካላችሁ እግዚአብሔር ስትገፉ እንደዚህ አይነት ነገር ይመቻችላቸዋል። እና ሁሌም ለሰው ጥሩ ማሰብ ሁሌም እግዚአብሔር ማመስገን አለባችሁ። ይሄን የመሰለ ቤት እንግዲህ ስለሰጠኝ አመሰግናለሁ። የጀርመንንም ከልብ አመሰግናለሁ እና ልጆቼን የማሳደግበት ቤት እንደዚህ የሆነ የሚያምር ቤት ሰጥተውኛል። ለዚህም ክብሩን እግዚአብሔር ውሰድ። እንደምታዩት እንዳለ ቀይን አስገብቻለሁ። ከአምስት ወር በኋላ ነው ቀ የመጣው። ምታዩት ኮምፒውተሮች ምናምን እንዳለ እዚህ ናቸው። ቤቱ ባዶ ነው፣ ገና ቀይን እያመቻቸው ነው ያ ያ እዚህ ጋር በንጋታው እንግዲህ አይታችኋል። እቃውን ከጓደኝ ከተቀበልኩ በኋላ ለአምስት ወር እሱ ጋር ነበር የተቀመጠው ቤት እስካገኝ ድረስ እሱ ካስቀምጫው ነበር ማለት ነው፣ ቤዝመንት ውስጥ አሁን እሱን እንዳለ። በንጋታው ቅዳሜ ቀን ነው፣ ሁሉም ልጆቹም ቤት ናቸው፣ እየጨፈሩ ነበር፣ አይታችኋል። እኔ ደግሞ ልብሶቹ እንዳለ እየወጣሁ በአንድ ሰበስባለሁ፣ ሁሉ ነገር በየቦታው መልስና ከዛ ደግሞ ሙሉ ዛሬ ዴኮር እናደርጋለን፣ እቃ መላልሳለን፣ ሻንጣ እናስገባለን፣ ስቶር ክፍል ምናምን እንዲያለ ይቀጥላል። እስኪ ቪው ስለማንኛውም። እሺ ተመልካቾቼ፣ እንዳያችሁት አሁን እያስተካከልኩ ነበረ እቃዎቼ ምናምን፣ አምጥቼ ትናንት አምጥቼ ነበር ከጓደኛ ጋር እቃዎቹ እንዳለ በየስቶሩን በየቦታው እየመላለስኩ ነበር። አሁን ምን አስፋ፣ የአንተ አይዲያ ፈልጋለሁ፣ የእነሱን ማሳብ ፈልጋለሁ። ዲኮሬሽን አሁን እዚጋ የተባለ ሰሎኑን ችግሩ ምን መሰለህ እዚጋ መስኮት አለን። ትልቅ መስኮት አለ። ቲቪው ኖርማሊ እዚ ጋ ነበረ እነሱ ያስቀመጡት። እኔ እዛ ጋ ያረፉት ለሶኬቱ ብዬ ነው፣ ማከፋፊያ እስካሁን ስላላመጣ አሁን ግን መልሰዋል። መመለስ አይቀርም ግን እዛ ጋ ነበር ያስቀመጥኩት። ስለዚህ እሱ ነው አሁን። ይሄኛውን እንደዚህ ልጠቀመው ወይስ ሶፋውን እዚ ጋ አድርጌ ማለት ነው? ዙር እዚ ጋ አድርጌ ሶፋውን እንደዚህ፣ ከዛ እዚ ጋ ደግሞ ባዶ ይሆናል፣ እዚ ጋ ደግሞ ይጠባላል። እንዴት ነው የሚሆነው? እንደዚህ አሪፍ ነው እንደዚሁ አሪፍ ነው። ይሄ ሶፋ አሪፍ ቦታ ነው ያለው ሶፋ። ቲቪ ውስጥ ችግር እዚህ ጋ ቢሆን ምን መስኮት ስለሆነ ረፍ ይሄ ደግሞ ክፍት ነው። የሆነ የሶፉመር ዋሻ ነው የመስለው ኮሜንት ያስቀምጡ። እናንተ ኖርማሊ እንደዚህ ሲሆን ነበር ቲቪ አሪፍ። ከዛ ይሄኛውን በር ልትጠቀም ነው? እንደዛ ከሆነማ አሪፍ ነው። እንደውም ይህንን ዝጋው፣ ያ መኝታ ቤት ስለሆነ መኝታ ቤት እንደዚህ። ታዲያ ሳልሆነ ይገባም በዛም በር። እሱማ እኮ ይህንን በር ትጠቀማለህ። በዛ በር ትገባለህ፣ መኝታ ቤት በዚህ በር ሳሎን ትገባለህ። ይህን እንደ ግርግዳ ለመጠቀም ስትፈልግ ማድረግ ትችላለህ። ግዴታ ሶፋውን እዚጋ ማድረግ ትችላለህ እኮ በቃ። ይህንን ስፔስ ግን መኝታ ቤቱን ዝጋው። አሁን አንተ ለምሳሌ አሁን እነሱ ቲቪ እያዩ አንተ መተኛት ብትፈልግ፣ አሁን እኮ ድምፅ እንኳን ይቀንስላል ሲዘጋው

ሌተር ዩል ሲ ስቲል አንተ እንትኑ አይደርስም። ምኑ ኬብሉ ይሄ ቦክሱ ረጅም እንደ እ ይሁን ቦክስ አለህ እኮ የሆነ እንደዚህ መቀጠል ትችላለህ። አይ ሁለት ማከፋፈያ ምን አጣ ምን አሳ አባክህ ነኝ ሁለት ማከፋፈያ ስቲል እኮ ሚድል አለው ነው አሁን ትንሽ አምጣው ላይ ሰከው አንዴ ሶኬት ማከፋፈያው ነው።

አረ በቃ እንዴ! በቃ ሁለት በር ነው። አልጋሚሆን ሶፋ አይደለም ወጥ ሶፋ ነው። ያ የአዝበል ጎንደር ነው። እንደዚህ አሪፍ ነው። እዛ ጋር ከፈለክ እንትን ታደርጋለህ፣ የቲክቶክ ምናምን እንትን ላይፍ ስገባ ኖማሊ እኔ መኝታ ቤቴ ነበር ያሰብኩት። እዛች ላይ የሆነ ዕቃ ስታደርገው በቃ ቤቴ ሞላያ ላይ ይመስላል። እንዴት አያችሁት? እንደዚህ አፌንፋን እንደዚህ ይሻላል። አፌንፋን ጋይሶች ኮሜንት አስቴት ላይ አሁን ሞላ አለ እንደዛ። በጣም ቤቱ ተለጥጦ ነበር። አሁን ሳሎን መሰለኝ። ዝም ብዬ ላስቀምጣት፣ ግን ዝም ብዬ ላስቀምጣት። የሀገር ቤት ቤት መሰለኝ። አገር ቤት በፊት እዚህ ላይ ዎ ቲቪ ጂፓር ነው የሚባለው፣ ፋሽን ቤገ አሰቅሎም ሚስማር የለኝም ገና፣ ቤቱ እኮ አዲስ ነው። እንደዚህ አስቀምጠነዋል ጋይስ። እዚህ ጋር ምን ላስቀምጥበት? እዚህ ጋር አበባ ምናምን ቢመጣ ያምራል። ያበደነው ጋ መጋረጃ አለሆ ይሄን ልስ ከዚህ ዲዮማ መስኮት ጋር ነው መሆን ያለበትን። እንደዛ ነው የሚያምረው። እዛ ጋር ያሰብኩትን ራሱ ክፍል ዛ በኋላ ግርግዴን አሳምረዋለሁ። ጫማ መደርደሪያ ታንስም እቺ ታንስም ወይ ወደዚህ እንደዚህ ያደርገዋለሁ። እንደዚህ በቃ

ዳኒ ደግሞ ምግቡን ሰርቷል። ይኸው ደርሷል። በቃሉ መሰረት ሰርቷል። እንደምታዩት ምግባቸውን እየበላን ነው።

ኪሎ ጥጋቡ አልበላም ብላለች። ሁሌ ሩዝ ሲሆን ማይ ስቶማክስ ፎል ማይ ስቶማክስ ፉል ትላለች። ኬክ ሲሆን እንብላ ጋይሶች። ለማንኛውም የተባረከ ይሆን ማንኛውም፣ ሁላችን ይህን ይመስል ነበር። በዛሬ ቪዲዮ ያሳየዋችሁ በአጠቃላይ የቤቱን ቱር ይሄን ይመስላል። አንድ ላይም ቤቱን ዲኮር አድርገናል። ሀሳብ አሴታችሁን ኮሜንት ላይ አስቀምጡልኝ። እናንተስ ቤቱን ቤቱ እንደታያችሁት በኮሜንት አሳውቁኝ። ይህን ቪዲዮ ደግሞ አስር ሺ ላይክ ይገባዋል። የዚህ የቤት እድለኛ በመሆኔ እናንተ ደስ ብሏችኋል። ሰው ሁላችሁም በላይክና በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገለስ ነገ ወይም በአዳም ደት እንገናኛለን። ይመቻችሁ። ፔስ